ሀይሚዬ አለ ወዬ፣ ኦ ማይ ጋድ! እረ ቁልምጫ! እረ ቁልምጫ! መቆለማመጥም ጀምራችሁልኛል! ሀይሚዬ ወይዬ፣ ይሄ ነገርማ አዲስ ነገር አለው ጋይስ፣ ይሄ ነገርማ አዲስ ነገር ነው። አቤት፣ አቤት፣ አቤት! እነዚህ ልጆች እየተቀራረቡ ነው ኮንታክት ሊፈጥሩ ለማንኛው ሀይሚና እንግዲህ እኛ ያጣምርናት ይሄ ሼበላ ልጅ ማለት ነው። እኔ አጥንት በስቶበታል ብያችሁ ነበረ ግን ሼበላ ነው ይሁን ብላችኋል። እሺ ይሁን ብለናል። ይሁን ቡራን ለማብሸቅ ይሆናል እንጂ ከብሩኬማ አይደርስም። ይደርስም እንዴ? ብሩኬ እኮ በጣም ቆንጅዬ ነው፣ በነገራችን ላይ ለማንኛውም፣ እኔ ሀይሜ ከብሩኬ ጋር እንድትሆን ብፈልግም ግን ደግሞ ሊንዳ እንደዚህ ቀጭቋ እንድትልባ ስለማልፈልግ ያው ብቻ ለማንኛውም እነዚህ ልጆች የሆነ ነገር ሳይጀምሩ አይቀሩም። ነገር ግን ሌላ ራስ ምታት ዳጊ የተባለው ሰውዬ ደግሞ ላገኛት ነው ሲል ሰማል በላር አንተ ዳጊ ተብየው ማለት ነው እንዴ አንተ ዝም ላይ የሜሪን ዳሊ አገላብጥ እንጃ። አሁን ሀይሚጋ ምን ወሰደ? የሜሪ ደግሞ አልበቃ ብሎ ወደ ሀይሚ ልትዞር። እኔ ሀይሚ እንደዚህ አይነት ጋጠወጥ ሰው እኔ አልፈልግም። ቆንጆ ሊሆን ይችላል፣ ግን ስርዓት የለውም። የምር በጣም የሚያናድደኝ ይሄ ልጅ ማለት ነው። በቆንጅ ነው ጉራው፣ ምናምን መከራ ነው። እና ከዳጊና ከዳኒ ሮስ አውጣት ፈጣሪ። እኔማ ይሄ ይሻላታል። እንደኛ ያጣበስና እንደሚሻለው ጨዋ ጨዋ እያጫወተው ነው። እኔ ቲክታክም ኢንስታግራምም፣ ዩቲዩብ ላይ ማየዋለሁ። ሴት ጋር ይጋጋጥም ብዙም እና እኔ ከዳጊ ይህን ልጅ ነው የምመርጥላት፣ ቦስን ነው የምመርጥላት። ቦስ እንዴት ነው ልትቆሰቆሱት ነው? ሰሞኑን ወይና ሀይሚድ ስቶሪዋ ላይ ህይወት ይቀጥላል። ኦ ይሄ ነገር ጠርጥሩ፣ የሆነ ነገር ህይወት ይቀጥላል ማለት ያው እንግዲህ ሌላ አዲስ ነገር አለ ጠብቁ እንደማለት ይመስለኛል። ስገምት ነው እንግዲህ፣ እኔ ያየሁትን ነገር ነው ማወራው። ለማንኛውም ሞቴርሳይ ስመኝ አንች ልበቢ አሮጊት አሮጊት እያላችሁ ነው። ባይዘዋይ እውነት ነው እውነት ነው አርጅቻለሁ። አሁን በአሁን እንዴት እረሳለሁ እንዴ። ሞቴርሳይ ሞቴርሳይ ዳኒ ሮስት እኮ እንትናን ተበላ። እናንተ ሶስናን! ኦ ማይ ጋድ! ኦ ማይ ጋድ እናንተ ሶሲን ኮንትና ወሰዳት። ቀስ ብዬ ልንገራቸው ብዬ ነው ሽክ ብዬ ነው ነግራቸው። ፍፄን የመሰለሽ ብላ ስላገኘች ደስ ብሎኛል። እንዴ ከፍፄ ጋር ሊጣምሩ ኮኑ ጋር ስልንቆሰቁሰው ነው እያሉ ነው። እነዚህ ልጆች ጨዋታ እየጨመሩ ነው። ወይኔ የፍፄ አፍቃሪዎች አፈር በበለውላችሁ እኔን ነፍሴ ማር። ለማንኛውም የፍፄ አፍቃሪዎች እንግዲህ ሶስት ቅርጥፍ አድርገዋለች እና እውነት ለመናገር ሶሲ ፍፄን የመሰለሽ የበላ ስላገኘች ደስ ብሎኛል። ይሄ ዳኒ ከዳኒ ከውጦ ፍጹም ይሻልሻል። ምክንያቱም ግን ደግሞ ለፍፄ ደግሞ ሶሲ አትሆነውም ቅልብልብ ነገር ናት። በቃ አይገጣጠሙም ነገሩ። አንዱ ሲግል አንዱ ሲበርድ ጥሩ ነው። ፍጹም ጸጥ ያለ ረጋ ያለ በጣም ምርጥ ሰው ነው። የእውነት ምርጥ ሰው ነው። ሶስና ያ ውስጧን እንጃ ውስጧን መጥፎቱን ጥሩቱን አላውቅም፣ ግን ደግሞ ቅብጠቷ ምና ምናምን ያናድደኛል። አሁን ዳኒን አሁን ብዙም አታከብረውም። ባል ወንድ ልጅ እንዲከበር ይፈልጋል፣ ሬስፔክት ይፈልጋል። ገብቷችኋል? ባላችሁን ሁላችሁ ማክበር አለባችሁ። እንዴት ናችሁ የኔ ማሮች የኔ ውዶች የኔ ፍቅሮች? በጣም ደህና ነኝ። የሆነ ነገር በጣም አናዱኛል። የምር እየተናደድኩበት ነገር ምንዶ ታውቃላችሁ? ባልነግራችሁ ይሻላል። የምር ምንም ደስተኛ አይደለም። እየተናደድኩ ነው ግን ዝም ብዬ ነው ቪዲዮ የምሰራው። ለማንኛውም ማለት ነው እናንተ ኮሜንት ቆንጆ ኮሜንት ቆንጆ ኮሜንት ጻፉልኝ፣ እንዳታናድዱኝ ከዚህ በላይ ማለት ነው ያናድደኝን ነገር ነገሩ ሲስተካከል እነግራችኋለሁ። ግን አሁን በጣም ተናድጃለሁ። ቪዲዮ መስራት አልፈለግኩም ግን ልስራ ብዬ ነው። ምን አድርጋለሁ ካለ እናንተ ማንጋ መጥቼ ተነፍሳለሁ። ስማይ ምንሮች ለምታለቃቀሽ እርዱኝ ከሆነ የእርዶች ነገር ያጃል እርዳታ ሲጠይቅ ሰው ሲፈልግ ማለት እንደዚህ ነው የሚያለቃቀሰው። ና ለማንኛውም ወደ እነ ሀይሚ ሊሄድ ወይል እንግዲህ ወይል እንግዲህ ቦስ ቆምቷል ሀይሚ ቤት ትናንትና። እና ደግሞ እኛም ያጣመርነው ነገር እየተሳካ ይመስለኛል። እናንተ ትናንትና ግን ብሩክ ያላሳዘናችሁ? አይ ሊንዳን መሳም ነው የሁሉ ኮተት ያመጣብህ ብሩኬ ትናንትና ሳዝኑኛል ቁዝም ኩርምት ኩርምት ምት ሲል ሀይሚ ጥለው ስትሄድ ለማንኛውም ሀይሚና ቦስ መቆላመጥ ጀምሯል ጋይስ እያቆላ መጣት ነው ሀይሚ ብቻ ይበቃም ቦስ ምንለው ቸኮልክ ለማቆላመጥ ለማቆላመጥ አልቸኮልም ሀይሚ ቸኮላታዬ ብትላት ደግሞ በስማ እንዴት ቆንጆ ነበር መሰለ። ሀይሚ የኔ ቸኮሌት ብትላት፣ ኦ ማይ ጋድ፣ ኦ ማይ ጋድ! ከዛ ሀይሚዬ ስላት፣ ሀይሚ ደግሞ ወይዬ! ኦ ማይ ጋድ! ይሄ ነገር አዲስ ነገር አለው ጋይስ። ወይዬ! አይ ብሩኬ፣ አይ ወንድሜ፣ ተበልተሃል በቃ። አይ ተበላ ወንድሜ፣ የረተው ንቀተው ብዙ ሰዎች ሀይሚዬ ሀይሚዬ እያሉ ነው። ቆንጆ ቆንጆ ጎረም ሰዎች ኮመንት ላይ እየኮመቱ ነው። እና በተፈጠረው ክብተት ሊገቡብ ነው ቡራ። ሀይሚዬ ልትቀማነ ውድህ ፈላ ነቃበል ቶሎ ብለ ከነዚህ ወሮ በላዎች ብታወጣት ይሻልሃል። እንግዲህ ዛሬ ብሩኬም ከሊንዳ ጋር ከመጣ ዛሬ እንግዲህ በቡራ ቻናል አዲስ ቪዲዮ ይኖራል። ሊንዳ ጋር ይመጣል። ትናንት እንግዲህ ሀይሚ ትናንት ያደረገችው ነገር የእውነት እንደቆረጠችበት እንዳዘነችበት ከተሰማው ሊንዳ ነው ያመጣትው። ሀይሚዬን ጠርቱ ይቅርታ ጠቅ፣ ወደ በፊቱ እንመለስ። ሌላት ይችላል እውነቱን ሊነግራት ይችላል። ያው ከሊንዳ ጋር ምንም አይነት ግንኙነት እንደሌላቸው ግልጽ ነው። ዞሮ ዞሮ ሀይሚን ለማብሸቅ ነው ያመጣትችልጅ። ግን ደግሞ ሲያመጣት ደግሞ ሀይሚን ክብሯን እየነካች እየዘለፈች ምናምን መሆኑ ነው እኛን ራሱ እያናደደን ያለው፣ ሀይሚም እያናደዳት ያለው መጥተው እዚህ ጋር ሲጋጋጡባት ነው። በቃ እሷ ልክ ወንድ ሰው እንደማይፈልጋት የሚፈልጋት ሰው እንደሌለ ምናምን የሚያሳዩት ነገር ነው። እና ብሩኬ ያው ከሌንዳ ጋር ግንኙነት ኖሮት ምናምን ሳይሆን ሀይሚን ለማብሸቅ ነው ያመጣው። ገብቷቸኋላ ሀይሚ ራሷ ታውቃለች። እሷን ለማናደድ እንዳመጣት ምናምን ብድንብ ነው የምታውቀው። ስለዚህ ብሩክ ይሄን ነገር እልሁ ትቶት ወደ ራሱ ተመልሶ ሀይሚዬን ይቅርታ ጠይቆ ወደ በፊቱ እንመለስ ካላት ትንሽ ወን ተስፋ ይኖራል። ሃይሚ ለመምጣት ያሰበችው ጎረምሳዎች ይቀራሉ። ከዛ ውጭ ግን አሁንም እልህ ይዞት ይውጣላት ብሎ ሊንዳን ይዞ ከመጣ ትናንትና መጥቼ እንደዚህ አረግሽኝ እኔን አሁንም ይቅርታ ጠይቅኝ የሚላት ከሆነ በቃ ነገሮች ይባባሳሉ። ሀይሚ ደግሞ አሳያለሁ ብላለች። አሁን የብሩኬ ሲበርድ የሃይሚ ደግሞ ይነሳል። ታያላችሁ ብሩኬ አሁን ላይ ሊንዳንተቷ ሀይሚን ምናምን ይቅርታ ሊጠይቃ ሊመጣ ይችላል። ነገር ግን ሀይሚ ደግሞ እልህ ይዟታል። አሁን ላይ ብሩኬ ይቅርታ ቢጠይቃት ራሱ ሀይሚ አትቀበለውም። አሁን ላይ ይቅርታ ቢጠይቃት እራሱ አትቀበለው። ምክንያቱም ደጋግሞ ይቅርታ ጠይቋል ከአሁን በፊት አዎ። ግን ደግሞ መሀል ላይ ደግሞ ሌላ ይቅርታውን የሚያጠፋ ትልቅ ችግር ፈጥሯል፣ ራሱ ብሩኬ ማለት ነው። እችን ሴት ማምጣት ነው ሌላኛው ትልቁ ጥፋት። ዝም ብሎ ይቅርታውንም ደጋግሞ ቢላ ኑሮ ሀይሚ ተቀበለው፣ እዚህ ሁሉ ነገር አይደርሱም ነበረ። ሴት ባያመጣ ኑሮ ሀይሚ እያሁን ደግሞ እልህ ይዟታል። አሳያ ያለው ብላለች አሪፍ አይቸኩልም ብላለች። ሰው ሀይሚ በእርግጠኝነት ከሌላ ሰው ጋር መታ ብሩኬን ታበሽቀዋለች። ምንም ጥያቄ የለውም። በነገራችን ላይ አሁን እነ ሀይሚና እነ ብሩኬ እየሰሩት ያሉት አብሮሽ ና ሩታ በፊት የሚሰሩት እነ ዳኔና እነ ጽጌ የሚሰሩትን አይነት ቪዲዮ ነው እየሰሩ ያሉት። ልክ ሩታ ወንድ ጋር መታ አብርሽን እንዳበሸቀችው አበሮሽ ሌላ ሴት ጋር ሲመጣ ሩታ ሌላ ወንድ ጋር መታ ነበረ። እነዚ አይነት ቪዲዮ ነው እየሰሩ ያሉት። በቃ የእነሱን ግልባጭ ነው እየሰሩ ያሉት። አሁን በቀደም አሁን በቀደም የሩታ እንትን ሲከበር አብሮች መጥቶ ነበረ። አብሮች ሲመጣ ሩታ ጥላ ሄደች። ትናንትና ደግሞ ብሩክ ሲመጣ ሀይሚ ጥላ ሄደች። ይሄ ግልባጭ ነው እየምር እየተቀያየሩ ነው እየሰሩት ያሉት ማለት ነው። ስለዚህ አሁን ላይ እንደዚህ አይነት ስራ ይቀጥላል። ሀይሚ ታመጣለች ሌላ ሰው፣ ምንም ጥያቄ የለውም። ደግሞ ይህ ኮሜንት ሳይሆንማ በስመ አብ ሀይሚዬ ወይዬ ወላላ ወላላ ወላላ። ለማንኛውም ነገሩን ብታበርዱት ጥሩ ነው። አሁን ላይ ይታረቃሉ የሚለው ተስፋ የራሱ እየራቀ ነው። በቃ ወይኔ፣ ተስፋ የተማጠጠ በእውነት። እስካሁን ተስፋ አልቆረጥኩም ነበር። ና ብሩክ፣ አሁንም ይሄ እልሁ ከቀጠለ በዚሁ እልህ ይዞት የሚቀጥል ከሆነ በቃ ነገሮች ብልሽት ሽት ነው የሚሉት ግን ደግሞ ሄለ ሁለቁት ይቅርታ ጠይቆ ምናምን፣ አሁን ይቅርታ ቢጠይቃት ሀይሚ በእርግጠኝነት ይቅርታውን አትቀበለው። በቃ አጠገቧ እራሱ አትቆምም። በቃ አሁን ላይ ሀይሚ በቀላሉ ይቅርታ ጠይቋት፣ ከዛ ከዚህ በኋላ ይቅርታ ጠቀሽ የምታመጩ ነው ያለው ምናምን ብሏታል አይደለ? ይህን ነገር ደግሞ ማጥራት ትፈልጋለች። የምታመጩ ነው ያለው እንዳላት የማመጣውን ማሳያለው ብላ በደንብ ነው ልሁን የምታስወጣለት። ሀይሚ አሁን በቀላሉ ብሩክ እንደዚህ ትናንት ቆዝሟል፣ አዝናቸዋል ሁላችሁም ይቅርታ ቢጠይቀት ይቅርታውን ቶሎ አትቀበሉም፣ ሀይሚ ማለት ነው። ትንሽ ሳታስለቅሰው ሳታሳዝነው፣ ሳታስተክዘው ቡራን ይቅርታውን የምትቀበለው አይመስለኝም ማለት ነው። አይ ብሩኬ፣ እኔማ ትናንት ያሁሉ ኬክ ማንበልቶት ይሆን እያልኩ ሳስብ ነው ያደርጉ። ጋይስ፣ ኬኩ ሙዙ፣ ጣፋጩ ሁሉ ነገር ያሁሉ ፔፕሲ፣ ኮካ ወይ ሀይሚ ግፍሽ እኮ ያን ሁሉ ነገር ገህ ሰው አዘጋጅተ እንደጥራሽባቸው ቴጅ። ለማንኛውም ብሩክ ራሱ ሳይቀር ነው ጥሎት ሄደውና ይሄ መበሻሸቅ እንግዲህ ብዙ ነገሮች ሊያመጣ ይችላል። እንግዲህ በቅርቡ ይታረቃሉ የሚል ተስፋ የለኝም። ምክንያቱም አሁን ሀይሚን ይቅርታ ጤቃ ቡራ ይቅርታ አትቀበልም። ሀይሚ ከሌላ ሰው ጋር መታ ብሩኬን ማቃጠል፣ ማናደድ ትፈልጋለች። ብሩኬ ደግሞ ሌላ ሰው ሲመጣ እንግዲህ ምሌል እንደሚፈልግ መገመት አይከብዳችሁም። የሶሲና የፍፄ ነገር ደግሞ ያጣፍጥላችሁ ብያለሁ፣ ያጣፍጥላችሁ ዳኒ ሮስትን ኩርንችትን ካጠገባችሁ ያረቅላችሁ። እኔ ፍጹምን እንዳታስቀጠቅጭው ሶሲ ነው የፈራውትስ። እንዲው ዳኒ ጓደኞቹን ይዞ ፍፄ እንዳይቀጠቅጠው ብቻ እየፈራውለት ነው። ፍጹም እንግዲህ ትልቅ አደጋ ከፊት ተጋርጧል። እንግዲህ ይህን አደጋ አሸንፈ ሶሲናን ከወሰድክ ወበዝ እልሃለሁ። ለማንኛውም እወዳችኋለሁ። በኋላ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። እስከዛው ሰላም ሁኑ። ውድድ ነው ማደርጋችሁ